አላችሁልኝ ያኔ ላይ እንደሚገባው እንግዲህ ከቪዲዮ መስራት በማይመች ሰዓቱን ቀጥታ መልዕክት ለማስተላለፍም ነው እና እኔ ለራሴ ግርም የሚለኝ እና ድንቅ የሚለኝ ነገር ከምንም በላይ ለራሴ የሆነ አለ ዓለም የማይፈትሱ ነገሮች የሆነብኝ ነገር እኔ ሳልኖር ሰውን ማኖረው ነገር ትዝ ሲለኝ እኔ ሳልኖር ሰውን ማኖራቸው ነገሮች በጣም የሚገርመው ነገር እኮ ነው። የሚገርም ነገር እኮ ነው። እኔ የሰላም እንቅልፍ ሳልተኛ እኔ ጤነኛ ሳልሆን በጤነኛው ሰው የምናስበው ነገር። እኔ እየደከመኝ የሰው ድካም የሚያሳስበኝ ነገር እኮ እኔ ናሞኝ እኮ እኔ ናሞኝ የእኔ ችግር የለም ማለት ነው። የሚችግር የለም የለም ግን ለሰው የሚጨነቀው ትዝ ሲለኝ ግን፣ ፋርነታችን በጣም ትዝ ሲደ እንደኛ፣ እንደ ቅመሞች እኮ እንደው እንትን ያለ የለም፣ እግዚአብሔር እንደ ፋራ የተቆጠረ ነገር፣ እንደ ፋራ የተቆጠረ ማህበረሰብ እኮ የለም። እኛ ሳንኖርም እያኖርም ሳንኖር እኛ ማለት ነው፣ እኛ ሳንኖር እየቀለጥ እኛ። ለሰዎች የምንኖረው ነገር ደግሞ እኮ በዛው ልክ ደህና ነገር ብናገኝ ሰው እኮ በልፋቱ ዋጋ እንደ ሃይማኖታዊ እንትን እያደረገ ሰው ይመሰገናል። ግን ወይ ምስጋና የለን፣ በቃ የጥፋ በሬ አለ አይደለ? ገንዘቡንም ሆነ ወይን ሰርቀን ሆነ ነገር ይመጣል ለፍተን ሳይሆን ሆነ ነገር በቃዳ ዝም ብሎ በራሱ ጊዜ ይመጣል እንደዛ የሚመጣ የሚመስላችሁ ሰዎች በጣም ይገርመኛል በጣም ስለዚህ ቅንቶቼ ጊዜው የፍየል ዘመን ነው የፍየል ዘመን ደግሞ እኛ በጎች መሆን የለብን ሆነናል በጎች ግን ይበቀናል። እስካሁን ያለፍንበት የበጎች ዘመንን ያስቆጠርንበት ይበቃን እና መለስ ብለን ወደ ራሳችን ወደ እኛነታችን ማለት ወደ ራሳችን ማንነት መመለስ መቻል አለብን። ያሳለፍነው ዘመን የፈተና ዘመን፣ ያሳለፍነው የችግር ዘመን ይበቃናል፣ በቃ ብለን ደግሞ ማስቆም የምንችለው እኛና እኛ ብቻ ነው እንጂ በግ በበግነታችን ከቀጠለ ይትሶክ ፈላጊዎቻችን ብዙ ናቸው ለጥቅም የሚፈልጉት ብዙዎች ስለሆኑ በበግ ዘመን በፍየር ዘመን በጋ ች እስካሁን የበግ ዘመን በቃ አሳለፍን። በየሶሻል ሚዲያው የመጡ አሁን ልመና እንደ ባህል ያደረጉት ጠቃልለ የመዳም ቅመም አለች፣ የሆነ ትንሽ ሲታመሙ የመዳም ቅመም አለች። አርቲስቱ፣ ዶክተሩ፣ ምኑ ምኑ በቃ ያለ ሀገር ያልጠቀመው እኮ ነው። ሀገር ያፈረሰ ይመጣና ልመናች ሲጠይቃችሁ የዛን ጊዜ ደግሞ እናንተ መንቃት አለባችሁ። ሀገር የሚሸጥ ሁሉ ይመጣና የሆነ በቃ መዋጮ የሆነ ግዴታ ያለባችሁ ይመስል ማለት ነው። መዳም ቆመ ጋር ይመጡ አራክ እንግዲህ ወዲያ በቃ አጎቱም ካለኝ ይቅርታ፣ አላቃችሁም። ብር ብላችሁ እኔን ፈልጋችሁ የምትመጡ ከሆነ እኔነቴን፣ እሺ፣ ኦኬ። ግን ብር ብላችሁ የምትመጡ ከሆነ ያለ የመጣ የምትመጡት አጎቶቼም ቻው